ይህ የአዲስ 1879 የታሪክ ማስታወሻ ነው። አቡነ ቴዎፍሎስ የሐረርጌ ጠቅላይ ግዛት ጳጳስና በኋላም ሊቀ ጳጳስ በነበሩበት ጊዜ በንጉሡ እርዳታና በሕዝቡ ተሳትፎ 12 አዳዲስ አብያተ ክርስቲያናትን እንዳሳነጹ ተመዝግበዋል። በዚህ ሁኔታ አብያተ ክርስቲያናትን ያሳነጹ ሌሎች የቤተ ክርስቲያን አባቶችም አሉ። ነገር ግን አቡነ ቴዎፍሎስን ልዩ የሚያደርጋቸው ከደሞዛቸው አጠራቅመው የከተማ ቦታ ገዝተው ቤት ሠርተው ቤቱን አከራይተው ከዚያ በሚገኘው ገቢ በግል ጎፋ መካነ ሕያዋን ቅዱስ ገብርኤል ቤተ ክርስቲያንን ማሰራታቸው ነው። በግል ቤተ ክርስቲያን ለማሳነጽ ሲያስቡ ከደሞዛቸው ገንዘብ ማጠራቀም ይጀምራሉ። ባጠራቀሙት ገንዘብ በ1946 ዓ ም አዲስ አበባ ጎፋ ሰፈር ከባሻ አብዮ ወራሾች 72966 ካሬ ሜትር የሆነ ቦታ ይገዛሉ። ቦታው አምልኮ ባዕድ ይካሄድበት እንደነበረ ይነገራል። አቡነ ቴዎፍሎስ ቦታውን ከገዙ በኋላ ዙሪያውን በሽቦ አሳጠሩ። የባሕር ዛፍ ችግኝ በብዛት አስተከሉ። በመቀጠልም ከደሞዛቸው በሚያጠራቅሙት የግል ገንዘብ መቃኘውን በ955 ዓ ም አሰርተው ቤተ ክርስቲያኑን ቅዱስ ኤልያስ የሚል ስያሜ ሰጡት። መቃኘውን ለመሥራት የማንንም እርዳታ አልጠየቁም። ከጊዜ በኋላ ከመቃኘው በስተ ሰሜን ከአቡነ ጢሞቴዎስና ከአቡነ ጴጥሮስ ጋር በመተባበር ማረፊያ የሚሆን ቤት አሰሩ። ምንም እንኳን ብዙ ደክመው መቃኘውን ቢያሰሩም ስያሜው ችግር ፈጠረ። ለአካባቢው ሕዝብ ኤልያስ የሚለው ስም የሰፈር ልጅ ስም እንጂ የቤተ ክርስቲያን ስም አልመስለዋለ። በዚህም የተነሣ ወደ ቤተ ክርስቲያኑ የሚመጣ ሰው ብዙ አልነበረም። በኋላ ግን የችግሩን መንሥኤ የተገነዘቡ አንድ አዛውንት አባታችን በዚህ አካባቢ ኤልያስ የሚባል ቤተ ክርስቲያን አይታወቅም። ሕዝቡ የሚወደው ገብርኤልን ነው፣ ገርቤሊ ይለዋል። ስለዚህ ቤተ ክርስቲያኑን ገብርኤል ቢሉት ይሻላል አሏቸው። በዚሁ ቤተ ክርስቲያኑን ገብርኤል ብለው ሰየሙት። ከዚህ በኋላ ብዙ ሕዝብ ወደ ቤተ ክርስቲያኑ ይመጣ ጀመር። ቀጥሎ ዋናውን ቤተ ክርስቲያን ለማሰራት ገንዘብ ማግኘት ነበረባቸው። ቤተ ክርስቲያንን የሚያክል ሕንፃ ደግሞ በወር ደሞዝ ብቻ አይሠራም። ሊቀ ሥልጣናት ሆነው እንደ ተሾሙ እቴጌመነን ጌጃዴራ ላይ አንድ ጋሻ መሬት ሰጥተዋቸው ነበር። ከዚህ መሬት በዓመት አንድ ጊዜ የሚገኘው እህል የሚውለው ለቤተሰብ ቀለብ ነበር። ጃንሆይ ደግሞ ሰላሌ ውስጥ አምስት ጋሻ መሬት ሰጥተዋቸው ነበር ነገር ግን ቦታው ቀደም ብሎ በሌሎች ሰዎች ተይዞ ስለነበረ ማግኘት አልቻሉም። ከዚህ ውጪ እንደ ሥርዓቱ የመሬት ባለ ሀብት አልነበሩም። ሀብት ቢፈልጉ ኖሮ እንደ ሌሎቹ ባለሥልጣኖች ሁሉ ሀብት ከማግበስበስ የሚከለክላቸው አልነበረም። ነገር ግን ለሀብት የሚስገበገቡ ሰው አልነበሩም። ውድ የአዲስ 1879 ቤተሰቦች እንዲህም ዐይነት የሃይማኖት አባት ነበሩን። ታሪኩ ሰፊ ነው፣ እንመለስበታለን። ይህንን የአዲስ 1879ን ታሪክ እየሰማችሁ ሰብስክራይብ ያድርጉ፣ ለወዳጅ ዘመዶም ሼር ያደርጉላቸው፣ የላይክ ምልክቷንም ነካ ያደርጓት። የአቡነ ቴዎፍሎስን ያልተነገረውን ድንቅ ታሪካቸውን ማቅረባችን እንቀጥላለን። አብራችሁ አቡነ ቴዎፍሎስ ለቤተ ክርስቲያኑ ማሰራ ገንዘብ ለማግኘት ከደሞዛቸው በመቆጠብ ቤት ሰርተው ማከራየትን እንደ መፍትሔ በመውሰድ ካዛንቺስ አካባቢ ቦታ ገዝተው ሁለት የሚከራዩ ቪላዎችን ያስጀምራሉ። ምንም እንኳን ሲኞር ማሪዮ የሚባል ኮንትራክተር ሲያገኙ ይከፍሉኛል ማለት ብዙ እገዛ ቢያደርግላቸውም ቪላዎቹን ማስጨረሻ ገንዘብ ስላጠራቸው ሥራው ተጓተተ። እሳቸው ቤቶቹን በምን ላስጨርስ እያሉ በሚጨነቁበት ወቅት ከቤት ልጆች መካከል መሐርያምባው አባታችን ልብስ ያልቆብኛል ይላቸዋል። ወይ ግሩም ይልቅስ እጅጌያቸው ያለቀ ቀሚሶቼን ልብስ ሰፊ ቤት ወስደህ አስቆርጠህ አሳጥረ አምጣልኝ። እዚያ ታች ካዛንቺስ ለስሙ ቤት እንሠራለን ብለን ጀምረን ማስጨረሳተን ሥራው ቆሟል። ሰዎች እንደ አባ ቴዎፍሎስ ቤት ገትሮ ያስቀረኝ እያሉ መማመያ አድርገውታል ብሎ አንድ ሰው ነገረኝ። እኔ አሁን እንኳን ልብስ ልገዛልህ፣ የተጀመረውን ቤት ማስጨረስ አቅቶኛል። ጊዜውን እንዲሁ ልግፋው እንጂ ምን አደርጋለሁ። ገበሬው በጋውን ነጭ ጤፉን እየበላ ቆይቶ በክረምቱ ላይ ደግሞ እህል ሲያልቅበት ጎመን እየበላ ነው ጊዜን የሚያሳልፈው ቀን የሚወጣው በጎመን ነው። እኔም እስቲ የአሮጌ ቀሚሶቼን የተቀደደ እጅጌ አስቆርጬ ቀኑን ላሳልፍ ብዬ ነው ይሉታል። በዚሁ ልብስ ለማስገዛት ሄዶ የነበረው መሐሪም ሦስት አሮጌ ቀሚሶችን ወስዶ እጅጌያቸውን አስቆርጦ አሰፍቶ አመጣላቸው። ካዛንቺስ ያስጀመሯቸውን ቪላዎች ከብዙ ድካም በኋላ አሰርተው ከጨረሱ በኋላ የኪራይ ገቢ ማግኘት ቢችሉም በወር አንድ ሺ እንኳን የማይሞላ የኪራይ ገቢ አጠራቅመው ቤተ ክርስቲያን ማሳነጽ ስለማይቻል ባገኙት ገቢ ሌላ ገቢ የሚፈጥሩበትን ዘዴ ይቀይሳሉ። ዓላማቸውንም ወዳጃቸው ለነበሩት የአዲስ አበባ ከተማ ከንቲባ ለብላቴን ጌታ ዘውዴ በላይነህ ያጫውቷቸዋል። እባክዎን ሕንፃ የማሰራበት ቦታ ይፈልጉልኝ ይላቸዋል። ምን ያደርግልዎታል? አሏቸው ከንቲባው። የሚከራይ ሕንፃ አሰራበትና በገቢው ቤተ ክርስቲያን አሳንጽበታለሁ። ቤተ ክርስቲያን የማሳንጽበትን ቦታ አግኝቻለሁ ይሏቸዋል። በዚሁ ከንቲባው ዓላማቸውን ስለወደዱላቸው ስቴዲየም አካባቢ ቦታ ሰጧቸው። በዚህም ቦታ ላይ ከባንክ ባገኙት ብድር ባለ አራት ፎቅ ሕንፃ አስገነቡ። የሕንፃው ግንባታ ከተጠናቀቀ በኋላ ታሳስ አንድ ቀን 959 ዓ.ም ሕንፃውን ለደብረ ኤልያስ ቤተ ክርስቲያንና ለጎፋ ገብርኤል ቤተ ክርስቲያን መተዳደሪያ እንዲሆን በጽሑፍ ስጦታ አደረጉ። እንግዲህ የጎፋ ገብርኤል ቤተ ክርስቲያን የተሠራው ከፎቅ ኪራይ በተገኘው ገቢ ነው ማለት ነው። የቅድስ ሥላሴን ቤተ ክርስቲያን ሲያሰሩ ባገኙት ልምድ ሥራው በጥራት መከናወኑን በቅርብ ይከታተሉ ነበር። አደጋ ይደርስብኛል ብለው ሳይፈሩ በመሰላል ላይ እየወጡ የግንባታውን ሂደት ይመለከታሉ። ከዕለታት በአንዱ ቀን አቡነ ቴዎፍሎስ በቤተ ክርስቲያኑ ግቢ ውስጥ ቆመው አንድ ትልቅ ድንጋይ ሲያስፈልጡ ኮሞዶር እስክንድር ደስታ ይመጣሉ። ትንሽ ሲያወጉ ከቆዩ በኋላ፣ ብፁዕ አባታችን፣ ይህ ትልቅ ድንጋይ በሜዳው ላይ እንዳለ ቢቀመጥ ለአካባቢው ግርማ ሞገስ ይሰጠው ነበር እኮ ለምን እንዳለ አይቆይም? በአውሮፓ እኮ እንደዚህ ያለ ድንጋይ እንደ ጌጥ ስለሚታይ አይነካም ይላሉ ኮሞዶር እኛ ያለነው አውሮፓ ስላልሆነ የድንጋዩ መነሳት አይጎዳም የድንጋይ ችግርም የለብንም የሚል ነበር የአቡነ ቴዎፍሎስ መልስ ኮሞዶር እስክንድር የመጡበትን ጉዳይ ጨርሰው መስቀል ተሳልመው ለመሄድ ጥቂት እንደተራመዱ ወደ ኋላ መለስ ብለው ብፁሕ አባታችን ለዚህ ሥራ የምንረዳው ነገር ካለ ቢነገረን እኮ የተቻለንን ሁሉ እናደርጋለን ምን ልታዘዝ ይላሉ ሁሉም ነገር ተሟልቷል። ምንም ነገር አያስፈልግም እግዚአብሔር ይስጥልኝ የሚል ነበር የአቡነ ቴዎፍሎስ መልስ። አዲሱ የጎፋ ገብርኤል ቤተ ክርስቲያን ተጠናቆ የተመረቀው ጥቅምት 17 ቀን 967 ዓ ም ነበር። አቡነ ቴዎፍሎስ ቀደም ብለው ታኅሳስ 1 ቀን 959 ዓ ም ብሔራዊ ስቴዲየም አካባቢ ያሰሩትን ፎቅ ለደብረ ገነት ኤልያስ ቤተ ክርስቲያንና ለመካነ ሔዋን ቅዱስ ገብርኤል ቤተ ክርስቲያን የሰጡበትን ቃል ብፁዕ ወቅዱስ አቡነ ጳውሎስ እንደሚከተለው አስፍረዋል። በሥጋ ብቻ ሳይሆን በጥምቀትም ከሥላሴ ለተወለድኩበትና ከሰፊው የመንፈሳዊ ትምህርት ገበያ በመጀመሪያ ለተሳተፍኩበት በጎጃም ጠቅላይ ግዛት ውስጥ ለሚገኘው ደብረ ኤልያስ ቤተ ክርስቲያንና የሕይወቴን ዘመን ለመንፈሳዊ አገልግሎት እንዳውል ለመረጠኝ አምላክ መመስገኛ፣ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምዕመናን መጠቀሚያ ይሆን ዘንድ በአዲስ አበባ በጎፋ ሰፈር አጠገብ በግል ገንዘብ በገዛሁት ቦታ ላይ ላቋቋምኩት ለመካነ ሕያዋን ቅዱስ ገብርኤል ቤተ ክርስቲያን ርስት አድርጌ በዚህ ጽሑፍ ሰጥቻለሁ። የስጦታውም ሁኔታ ከዚህ እንደሚከተለው ይሆናል ብለዋል። አንደኛ፣ ቤቱን የሠራሁት ከባንክ በወለድ ተበደሬ ስለሆነ የብድሩ ገንዘብ ከነወለዱ በሙሉ ተከፍሎ እስኪያልቅ ድረስ የኪራዩ ገቢ ለዕዳው ይከፈላል። ሁለተኛ፣ የባንኩ ዕዳ ተከፍሎ ሲያልቅ የመካነ ሕያዋን ቅዱስ ገብርኤል ቤተ ክርስቲያን ሕንፃ ሥራ ከፍጻሜ እስኪደርስ ድረስ ቤቱ የሚያስገኘው ገቢ በሙሉ ለዚሁ ሕንፃ ማስፈጸሚያ ይሆናል። ሦስት ዕዳው ከነወለዱ ከተከፈለና የተባለውን ቤተ ክርስቲያን ሕንፃ ሥራ ከፍጻሜ ከደረሰ በኋላ ቤቱ በሚያስገኘው ገቢ ከሁለት ተከፍሎ እኩሌታው በደብረ ገነት ኤልያስ ቤተ ክርስቲያን እኩሌታው ደግሞ በመካነ ሕያዋን ቅዱስ ገብርኤል ቤተ ክርስቲያን ስም በሚከፈት ሂሳብ በባንክ እየተቀመጠ ለሕንፃው ማደሻና ማስጠገኛ በሁለቱም ቤተ ክርስቲያኖች ለሚቀጠሩ ለዜማ፣ ለቅኔ፣ ለቅዳሴና ለመጽሐፍት ትርጓሜ መምህራን ደሞዝ፣ እንዲሁም ሰዓታት፣ ስብሃተ ነግህና ማሕሌት ለሚቆሙ ቅዳሴ በመቀደስ ለሚያገለግሉ ካህናት ይሰጥ። የጎፋ ገብርኤል ቤተ ክርስቲያን አቡነ ቴዎፍሎስ ትልቅ እርካታ ያገኙበት ስፍራ ነበር። በመቅደስ ውስጥ የመቃብር ቦታ አሰርተዋል። የአባታቸውን አጽም ከስር ኢየሱስ ገዳም ወደዚሁ ቤተ ክርስቲያን ለማምጣት ከፍተኛ ምኞት ነበራቸው። ምኞታቸው እውል ሊሆን ያልቻለው በ1966 ዓ ም በኢትዮጵያ ውስጥ የተፈጠረው የፖለቲካ ሁኔታ ሐሳባቸውን ስላጨናገፈው ብቻ ነው። አቡነ ቴዎፍሎስ በግል ገንዘባቸው የጎፋ ቅዱስ ገብርኤልን ቤተ ክርስቲያን ያሳነጹት ቁሳዊ ጥቅም አገኝበታለሁ ብለው ሳይሆን ከመንፈሳዊ ተልዕኳቸው አንጻር ለቤተ ክርስቲያን አንድ ነገር ለማበርከት ስለፈለጉ ብቻ ነበር። ከፈጣሪያቸው ጋር በጸሎት መገናኘት ለሚፈልጉ ሰዎች ተስማሚ ቦታ ለማዘጋጀት ነበር። ለመሆኑ በዘመናችን የኢትዮጵያ ቤተ ክርስቲያን ታሪክ ከማንም እርዳታ ሳይጠይቁ በግል ገንዘባቸው ቤተ ክርስቲያን አሳንጸው ለሕዝበ ክርስቲያኑ ያበረከቱ መንፈሳውያን አባቶች ስንት ይሆኑ? ሁሉንም እናውቀዋለን። አቡነ ቴዎፍሎስ ግን ይህን ሠርተዋል፣ ይህን አድርገዋል። አባት ሆይ ለሠሩት ላደረጉት ነገር ሁሉ እናመሰግናለን እንላለን። ይህንን ውብ ታሪክ ቀዳማዊ ቴዎፍሎስ ፓትርያርክ የሕይወት ታሪክ በማለት ታምራት አበራ ጀንበሬ ከጻፉት መጽሐፍ ላይ ታሪኩን እንደው ለማስተማሪያ እንዲሆን እንዲህ አቀረብ ነው። በዚህ ምድር ላይ ሁላችንም ኃላፊዎች ነን። ዛሬ ቆመናል፣ ነገ እናልፋለን። ግን የማይሞት ሥራ ሰርተን ማለፍ ይጠበቃል። ቤተሰቦቻችን፣ ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879